ጤና ይስጥልኝ እንደምናችሁ የመዳን ነኝ ብዙ ጊዜ ከሙስሊሞች ጋር ስንወያይ የመጀመሪያ ወይንም የሚያመጡልን ጥያቄዎች ወይንም ደግሞ አርጉመንቶች አሉን አደለም የተለመደ እኔ ያው ጥሎብኝ ስለ ጌታ ኢየሱስ ክርስቶስ መናገር ይቀናኛል። ስለ እሱ ስናገር ከሙስሊሞች ጋር የመጀመሪያው ነገር ኦ፣ የመዳን ጌታ ኢየሱስ ክርስቶስ በራሱ አፍ አንደበት እኔ አምላክ ነኝ ተገዞ ያለብኝን ቦታ ካሳየኝ አሁን እሰግድለታለሁ፣ አሁን አምላክ አድርጌ ይቀበለዋለሁ፣ ይሉናል። ይህንን ደጋግመን ደጋግመን ብናሳያቸው ምን አይሉትም፣ አይቀበሉትም። ኢሳያስ እንዳለው ጆሮቻቸው እውነትን ከመስማት ተደንድነዋል፣ ተደፍነዋል እንዳለው ማለት ነው። ነገር ግን እኔ ደጋግሜ ከማሳያቸው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ ስምንት ጌታ ኢየሱስ ክርስቶስ በራሱ በአንደበቱ እኔ ሙሴ እኔ ነኝ ብሎ የተገለጠለት አምላክ እኔ ነኝ ብሎ ራሱን አይደንትፋይ ያደረገውን ጥቅስ ባሳያቸው እንኳን ባይሰሙም የራሳቸው አስተማሪዎች፣ ኡስታዞች፣ ዋቴቨር ዘኬዝ የምንላቸው መምህራናቸው ስለዚህ ነገር ያስተማሩትን አንድ ነገር አገኘሁት እና አቡ ሀይደር የተባለው ግለሰብ ጌታ ኢየሱስ ክርስቶስ አምላክ እንደሆነ መድኃኒት እንደሆነ ክብርና ሞገስ የሚገባው ልዑል አምላክ እንደሆነ የተናገረበትን አቀርብላቸዋለሁ። እንደምትከታተሉኝ ተስፋ አደርጋለሁ። በተጨማሪ ደግሞ ይሄ ግለሰብ መሐመድ አምላክ እንደሆነ መሐመድ ከአላህ ጋር እኩል አምላክ እንደሆነ ይናገራል። አብረን እንስማው፣ እስቲ እናዳምጠው ነገ የው በጌታው ፊት ዒሳ ይጠየቃል። እዚህ ምድር ላይ ያለ ሰዎች እሱና እናቱ እንደ አምላክ አድርገው የአላህን ባህሪ ያሳልፈው ሰጥተው ሲያመልኳቸው ይሄ የአምልኮ ተግባር ከአንተ ትምህርት የተገኘ ነው ወይስ ራሳቸው የፈጠሩት ነው ብሎ አላህ ይጠይቀዋል፣ እያወቀ ማለት ነው። በህዝቦቹ ላይ ምስክር እንዲሆንባቸው ዒሳም መልስ ይሰጣል። ይህ ጥያቄና መልስ ሱረቱል ማኢዳ ቁጥር 116 ላይ እናገኘዋለን። ምን ይላል? በቁጥር 116 ላይ ኢዝ ቃለ አላህ፣ በሚለው ጊዜ አስታውስ። ያ ዒሳ ብነ መርየም ያ ዒሳ ብነ መርየም፣ አንተ የመርየም ልጅ ዒሳ ወይ አንተ፣ ቁልተ ሊናስ ኢተኺዙኒ ወኡምሚየ ኢላሀይኒ ሚን ዱኒላህ፣ ምድር ላይ በነበርክበት ወቅት አንተ ለሰዎች እኔና እናቴም ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንደ ሰዎቹ እንደ አምላክ አድርገው ይዘዋል። ይቺን የቁራን አንቀጽ ከአንድ ክርስቲያን ጋር አስወያይ፣ ምን እንዳለኝ ታውቃላችሁ? ቁራን የኛ የክርስቲያኖችን አምላክ በስነ ስርዓት የተረዳው አይመስለኝም። ማለት እንዴት እለዋለሁ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር ወይ ብለው ዒሳን ሲጠይቀው ማነው ደግሞ እናቱን እንደ አምላክ አድርጎ የያዛት ምን ለማለት እንደፈለገ የገባችሁ? ቁርአን እንኳ ራሱ እኛ አምላክ የምንለውንና የማንለውን ለይቶ አልተረዳም አላወቀም፣ እያሉኝ ነው እንግዲህ። በጣም ትክክል ነው እኮ ልጁ። ይህ ጥቅስ እኮ በግልጽ የሚያሳየው አንተ ጥቅስ እስክልኝ፣ አሁን የምታብራራለኝ ጥቅስ የሚያብራራው ክርስቲያኖች ማንን አምላክ አድርገው ይዘዋል? አላን አንድ፣ ሁለተኛ ኢሳን የተባለውን ግለሰብ፣ ሦስተኛ እናቱን ማርያም። አማልክት አድርጋችሁ ለእኔ ተገዙ ብላችሁ ይዛችሁኛዋል ወይ ነው እኔ እንደዚህ አይነት ክርስቲያን ሰምቼም አይቼም አላውቅም። ማንኛውንም ክርስቲያን ኦኬ አምላክ ማን ነው ብሎ ቢገል ቢንቢ ብጠይቀው እግዚአብሔር ነው የሚልክ። አይ አላህ ማርያም እና እናቱ ናት የሚል የትኛውን ቦታ ነቨር እንስትሪ የለም። እውነቴ ነው ምልክ። አላህ እዚህ ጋር ማኑ ጨብጠዋል። ፔናሊቲ ልመታ ነው አሁን፣ ተዘጋጅ እውነቴ ነው የምልህ አላህ እኔ የማመልከውን እኔ የመዳን የማመልከውን አምላክ አያውቅም እኔ የማመልከው አምላክ እግዚአብሔር መንፈስ ነው ዮሐንስ ወንጌል ምዕራፍ አራት ቁጥር ሀያ አራት ላይ አላህ ይህንን ያውቃል አያውቅም እኔ የማመልከው እግዚአብሔር ፍቅር ነው አንደኛ ዮሐንስ ወንጌል ምዕራፍ አራት ቁጥር አስራስድስት ላይ እግዚአብሔር ፍቅር መሆኑን አላህ ያውቃል አያውቅም በሦስተኛ ደረጃ ደግሞ እግዚአብሔር እኔ የማመልከው አምላክ ልጅ አለው። እኔ የእግዚአብሔር ልጅ ነኝ። አላህ ይህንን ያቃል አያቅም ዮሐንስ ወንጌል ምራፍ 3 16። አላህ እነኝን ነገሮች እኮ እኔ የማመልከውን አምላክ ማንነት የሚያብራሩ ነገሮችን አያቅም። ስለዚህ ያ ልጅ እኔም ነግረሃለሁ፣ አላህ እኔ የማመልከውን አምላክ አያቅም። አራት ነጥብ። አያቅም። እውነቴ ነው ምልክ። ይህንን ያቃል ካልከኝ ከቁርአን ላይ አሳየኝ። እነኝን አራቱን ነገሮች ማለት ነው። ሌላኛው በተጨማሪ ደግሞ እኔ እግዚአብሔር፣ አምላክ፣ ጌታ፣ መድኃኒት የብልዬ የማመልከው አምላክ ራሱን በአንድነትና በሶስትነት አይደንቲፋይ አድርጓል። እሱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ይህንን አይደንቲፋይ ያደረገውን እግዚአብሔር ከቁርአን ከመምጣቱ ሁለት መቶ ዓመት በፊት ነው። ክርስቲያኖች እግዚአብሔርን እንደዚህ አይደንቲፋይ አድርጎ ሲያመልኩት የኖረው አላህ ይህንን አይደንቲፋይ ያደረገበት አንድ ክፍል ከቁርአን ውስጥ ወይም ከሐዲስ ውስጥ ልታሳየን ትችላለህ? ክርስቲያኖች የሚያመልኩት አምላክ እነኚህ ናቸው፣ ወይንም ደግሞ ክርስቲያኖች የሚያመልኩት እግዚአብሔር ብለው የሚጠሩት አምላካቸው እንደዚህ አይደንቲፋይ ይደረጋል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይህንን ከዚህ ልታሳየን ትችላለህ? አታሳየን። ምክንያቱም ለምን እንደሆነ ታውቃለህ። አላህ ይህንን አያውቅም። አራት ነጥብ። እንቀጥል። ታንኪዩ። በጣም ሰምታችሁኝ፣ እኛ አይደለም። እንደገና ደግሞ እንደግመዋለን። በእናታችሁ በጣም አደገኛ ነገር ነው የተናገረው፣ እንሰማዋለን። ይሄንን ሰውዬ ፔናሊቲውን እመታና አስቆጥርበታለሁ። አምላክ አድርጎ ለመያዝ አንድን ነገር ያንን አካል አምላክ ብሎ መጥራት መስፈርት አይደለም። ለአምላክ የሚገባውን ባህሪ ለዛ አካል አሳልፎ ከተሰጠው ያንን አካል አምላክ አድርጎ ይዞታል። ስለዚህ ለአምላክ የሚገባውን ማንነት ወይንም ክብር ለአንድ ነገር አሳልፈን ከሰጠን ያ ነገር ምን ሆነ ማለት ነው? አምላክ ወይንም ገዣችን ሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአፉ በአንደበቱ እኔ ለእግዚአብሔር የሚሰ- የሚገባውን ክብርና አምልኮ ይሰጠኝ ብሏል። የስ ማነው ስምህ፣ አቡ ሀይደር የስ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23። ሰዎች ሁሉ ጌታ ኢየሱስ ክርስቶስ ነው የሚናገረው። ሰዎች ሁሉ አብን እንደሚያከብሩት ወልድን ምን ያደርጉት ይገባል? ያከብሩት ዘንድ ይገባል። በራሱ አፍ በራሱ አንደበት ምን እያለ ነው ጌታ ኢየሱስ ክርስቶስ? እኔ አምላክ ነኝ፣ እኔ መድኃኒት ነኝ፣ እኔ እግዚአብሔር ነኝ፣ እንደ እግዚአብሔርነቴ ልታመልኩኝ፣ ልትከተሉኝ፣ ልትሰግዱልኝ፣ ክብር ልትሰጡኝ ይገባል እያለ ነው። ስለዚህ በራሱ በሰጠኝ ክራይቴሪያ ጌታ ኢየሱስ ክርስቶስ አምላክ ነው። አይደንቲፋይ አድርግ ያለሁ ቴንክ ዩ። በጣም የምትመቸኝ ሰው በነገራችን ላይ። እንቀጥል። መሐመድ አምላክ ነው፣ መሐመድ አላህ ነው። ላሳያችሁ። ከቁርአን ውስጥ ቁርአን ምዕራፍ 9 ቁጥር 29 ላይ እንደዚህ የሚል አለ አላና መልእክተኛውን እርም የሚያደርጉትን እርም የሚያደርጉት እውነተኛውንም ሃይማኖት የማይቀበሉትም እያለ ይቀጥላል። ስለዚህ እዚህ ጋር ልብ በሉ እና ተመልከቱ አላህና መልእክተኛው ምን ያደርጋሉ? እርም የሚያደርጉ ነገር አለ። ምን የሚሰጡ ትዕዛዝ፣ ሌጅስሌቲቭ ማለት ነው፣ ህግን ያወጣሉ። ማ? አላህና መልእክተኛው። ስለዚህ በእስልምና ውስጥ አላህና መልእክተኛው ምንድናቸው? እኩል ህግ የማውጣት ስልጣን አላቸው። ቴንክ ዩ። ይህንን ህግ ደግሞ ማክበር አለብህ። ቁርአን ምዕራፍ 3 ቁጥር 32 አላህና መልእክተኛውን ታዘዙ። አራት ነጥብ ስለዚህ ለአላህ የምትታዘዘውን መጠን ለመልእክተኛው ለመሐመድን ምን ልታደርግ ይገባል? ልትታዘዝ ይገባል። ምን ብለዋል? ሁለቱም እኩል እርም ያደርጋሉ። ልክ እንደዚህ ባልና ሚስት ባንክ ቡክ ሄደው ኤንድ ብለው ሲያወጡ ማለት ነው፣ ቡክ እንደዛ ማለት ነው። ስለዚህ ይሆን ልክ እኩል አላህን ልትታዘዘው ይገባል፣ እኩል መሐመድን ልትታዘዘው ይገባል። ብተለያያቸው ችግር ውስጥ ነግ። ሶስተኛ ኤግዛምፕል ልስጥክ አላህና መልእክተኛውን ታዘዟቸው በላቸው። ምዕራፍ 8 ቁጥር አንድ ይኸውልህ እኩል አላህና መሐመድን ነው የምትታዘዘው። አላህን ብቻ አትታዘዝም። መሐመድ ከአላህ ጋር እኩል ነው። አራት ነጥብ። ጨፈለከው። ልጨምርልክ። የሻህዳ የሃይማኖት መግለጫችሁ የእስልምና የሃይማኖት መግለጫችሁ ዜርዝ ነው ጋድ በት አላህ ኤንድ መሐመድ ሂዝ ፕሮፌት። እነግርሃለሁ። ዜርዝ ነው ጋድ በት አላህ ብለህ ብታቆም ሙስሊም አልሆንክም። ሙስሊም ለመሆን ምንና ምንን ማገናኘት አለብህ? አላነና ማመድ እኩል አገናኝተህ ማመን አለብህ። ከነሱ ውጪ ብታምን አይሆንም፣ አይሰራም፣ ፉርሽ ነው። ስለዚህ ማመድ ካላህ ጋር እኩል ሃይማኖት ውስጥ የሚያስገባና የሚያስወጣ ማንነት ያለው ነው። ወደ ገነት፣ ወደ ሲኦል፣ ወደ ፈለክበት የሚከትክ ስልጣን ያለው ነው። አላህ ብቻውን አንተን ከገሃነም ሊያድንክ አይችልም። ማንን እርዳታ ይፈልጋል? የማህመድ። ስለዚህ በአንደበት እንደተናገርከው እ የክርስቲያኖችን ወይንም እኔ የመዳን አይደንቲፋይ የማደርገውን እግዚአብሔርን ማንነት በትክክል አያውቅም። ሁለት፣ ጌታ ኢየሱስ ክርስቶስ ምንድን ነው? እንደ እግዚአብሔር ማንነት ክብር የሚገባው ነው። እራስ በሰጠኸኝ ዴፍኒሽን ማለት ነው። አምላክ አድርጎ ለመያዝ አንድን ነገር ያንን አካል አምላክ ብሎ መጥራት መስፈርት አይደለም። ለአምላክ የሚገባውን ባህሪ ለዛ አካል አሳልፎ ከተሰጠው ያንን አካል አምላክ አድርጎ ይዞታል ስለዚህ በዚህ መሰረት ለእግዚአብሔር ለአብ የሚገባው መስፈርት ክብር ጌታ ኢየሱስ ክርስቶስ ምን አድርጓል ይገባኛል ለእኔም ስጡኝ ብሏል ራሱ ምን አድርጓል ብላለ አይደንቲፋይ አድርጓል? እግዚአብሔር ነኝ አምላክ ነኝ መድኃኒት ነኝ የሁሉ ገዢና ፈጣሪ ነኝ እያለ ነው ሁለት ሶስተኛ ሶስተኛ ፖይንት ደግሞ መሐመድ ካላ ጋር እኩል ነው ስ ይኸው እኩል ነው ፔናልቲውን ስንት ጊዜ አስቆጠርኩበት ሶስት ጊዜ የአዘባ መልዕክቶች ከንቶዎች ናቸው ምንም አያውቁም ምንም አልተረዱ የተሰቀለው የሞተው የተቀበረው ከሞትም በሶስተኛው ቀን የተነሳ ወደ አብም ያረገ የአብን ክብር ይገባኛል ያለ የናዝሬቱ ኢየሱስ እሱ እውነተኛ የሚያደን አምላክ ነው ሙስሊሞች ወደዚህ እውነት እንድትመጡ በትህትና ጋብዛቸዋለሁ ስለ አዳመጣችሁን ያመሰግናለሁ ቻው